እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ደቡብ ሰዎች እንዲዳረስ ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ እያልኩኝ ለቻይ ምርጫዎችን ወደ እናንተ ማርስ ይሆናል። አብራችሁን ቆዩ። ማንቸስተር ዩናይትድ በመጪው የክረምት ዝውውር መስኮት ግብ ጠባቂና የአጥቂ ስፍራ ተጫዋች ለማስፈረም ፍላጎት እንዳለው ተገልጿል። በተለይም ደግሞ በበረኞች ስህተት ብዙ ዋጋ እየከፈለ ይገኛል። ይሄ ክለብ ና ግንኙነት የሚሰጠው ግብ ጠባቂ ማስፈረም ና እንደዚሁም ደግሞ እድሎችን መጠቀም የሚችል ጥሩ የሆነ አጥቂ በክረምቱ የዝውውር መስኮት ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ሌላኛው መረጃችን ትሬል ቴብሊንግን ይመለከታል። ማንቸስተር ዩናይትድ በእሱ ላይ ፍላጎት ስለማሳየቱ እንደዚህ ብሏል። ስለ እሱ ለማሰብ ሞክሬ አላውቅም። የዘወትር ተግባሬ ወደ ልምምድ ቦታ መሄድ፣ ጠንክሬ መስራትና በምችለ አቅም ሁሉ ጠንክሮ ልምምድ ማድረግ ነው ሲል ተናግሯል። ሰው ዘንብተን ክለቤን እወዳለሁ። እዚህ የነበርኩት ከስምንት ዓመት ጀምሮ ነውና፣ ይህ ትልቅ ቡድን ነው። እኔም አብሬያቸው ትልልቅ ነገሮችን ለማድረግ እየሰራሁ ነው ሲል እንግዲህ ተስፈኛው ታዳጊ ተናግሯል። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ የዝውውር ራዳር ከገባ እጅግ በሳውዛምፕተን ቤት እያሳየ ያለው የሚገርም እንቅስቃሴ ደግሞ የብዙ የአውሮፓ ክለቦችን ፍላጎት በሱ ላይ እንዲያሳድሩ ያደረገ ሲሆን ከእነሱ ውስጥም እንግዲህ ማንቸስተር ዩናይትድ በተጫዋቹ ላይ ትልቅ ፍላጎት እንዳለው ነው እየተገለጸ የሚገኘው። በ33ተኛ ሳምንት የጣሊያን ሴሬ አ መርሃ ግብር ኤሲ ሚላን ከአትላንታ ጋር ባደረጉት ጨዋታ የጋስፔሪኒ አትላንታ አንድ ለዜሮ በሆነ ውጤት ማሸነፉ ይታወቃልና የማንቸስተር ዩናይትድ መልማዮች ጨዋታው በተደረገበት ስታዲየም ተገኝቶ መርሃግብሩን መታደማቸው ተገልጿልና የማንቸስተር ዩናይትድ መልማዮች ጨዋታውን የታደሙበት ዋነኛ ምክንያት ደግሞ የአትላንታውን የመሀል ሜዳ ተጫዋች ኤደርሰንን እንዲሁም አጪውን ማቲሆን ለመመልከት እንደነበር ተዘግቧል። ማንቸስተር ዩናይትድ ከቀናት በፊት የተጫዋቹን ወኪል ለማነጋገር እንደሞከሩም ተመላክቷል። በመሀል ሜዳ ላይ እንግዲህ ካሉ እጅግ አስገራሚ ተጫዋቾች መካከል እንግዲህ ኤደርሰን ይገኝበታል። የ ባለድንቅ ተሰጥቶ ብራዚላዊ በአትላንታ ቤት አስገራሚ እስታቶች ነው ያሉት። በእንቅስቃሴውም ደረጃ እንግዲህ እጅግ ድንቅ የሚባል ተጫዋች ነው እና ማንቸስተር ዩናይትዶችም እንግዲህ አይናቸውን ካሳረፉበት እጅግ ሰነባብቷል። ተጫዋቹ ወደ ዩናይትድ የማምራት እድልም እንዳለው እንግዲህ በብዛት እየተገለጸ ይገኛል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አጥቂ የማስፈረሙ ነገር ያው የታወቀ ነው እና ከሚፈልጋቸው አጥቂዎች መካከል ደግሞ አንደኛው ደግሞ ቤንጃሚን ሲሶኮ ሲሆን ታዲያ ማንቸስተር ዩናይትድ ከቤንጃሚን ሲሶኮ ተወካዮች ጋር አሁንም ድረስ አክቲቭ የሆነ ግንኙነት እንዳላቸው ታውቋል። በአርቢ ሌዝቢች ቤት ጥሩ የሚባል ጊዜን እያሳለፈ የሚገኝ ተስፈኛ ወጣት ነው። በብዙ የአውሮፓ ክለቦቹ እይታ ስር ከገባም ሰነባብቷል። ና ማንቸስተር ዩናይትድም እንግዲህ ከፈላጊዎቹ ውስጥ አንዱ እንደሆነ እየተገለጸ ይገኛል። ሌላኛው መረጃ ቪክተር ኦሽሜንን ይመለከታል። እንግዲህ ዩናይትድ ቪክተር ኦሽሜንን ለማስፈረም ፍላጎት ያለው ሲሆን እስካሁን ድረስ እንግዲህ በተጫዋቹ ና በክለብ መካከል እንግዲህ ስምምነት እንዳለ ከበፊትም አሳውቂያቸው ነበር። ና የዩናይትድ ሰዎች በክረምቱ የዝውውር መስኮት የሚያወጡ ሁለቱን የገንዘብ መጠን ለማወቅ በአውሮፓ ሻምፒዮንስ ሊግ ይሳተፉ እንደሆነ ለማወቅ እየጠበቁ ይገኛሉ። ና ፋብሪዚዮ ሮማኖ ነው ይህንን ያጠናክረው ለማንቸስተር ዩናይትድ ወሳኙ ነገር በአውሮፓ መድረክ ተሳታፊ መሆኑ ነው። ና በአውሮፓ መድረክ ተሳታፊ የሚሆን ከሆነ ብዙ አድቫንቴጆች ይኖሩታል ተብሎ ይጠበቃል። ብዙ ተጫዋቾችም ወደ ኦልትራፎርድ የመምጣት እድላቸው ከፍተኛ እንደሆነ ነው የሚወጡ መረጃዎች የሚጠቁሙት እንግዲህ ዋነኛውን መረጃ ወደ እናንተ ላድረሳችሁ፣ በትላንትና ውለት እንግዲህ በብዛት እየወጡ ወይም ደግሞ በብዛት እየተዘገቡ ከሚገኙት መረጃዎች ውስጥ አንደኛው ነው ማለት የሚቻለው ማንቸስተር ዩናይትድ ከማቲያስ ኩኒያ ጋር ከስምምነት ለመድረስ እንደተቃረበ ነው። እንግዲህ ታማኞቹ ዴቪድ ኦርስተን እና ፋብሪዚዮ ሮማኖም ይህን ነገር እየዘገቡት ይገኛሉ። ከሜል ስፖርት እውቅ ጋዜጠኞች መካከል ዋነኛ የሚባለው ሲሞን ጆንስ ማንቸስተር ዩናይትድ እና ማቲያስ ኩኒያ በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ ሊደርሱ በእጅጉ መቃረባቸውን ገልጿል። እንደ ዘገባው ከሆነ የኩኒያ የግል ጥቅማ ዋና ጥቅሞች ስምምነት በሚቀጥለው ወር ሙሉ በሙሉ ለመጠናቀቅ ውጥን መያዙንም ጨምሮ ገልጿል። ዩናይትዶች ታዲያ ሌሎች ክለቦች ተጫዋቹን እንደሚፈልጉ ስለተረዱ ስለ ኮንትራቱ ውሎች በፍጥነት ውይይት እያደረጉ እንደሆነ ታውቋል። የተጫዋቹ ዋጋ 625 ሚሊዮን ፓውንድ ሲሆን በኩናና በማንቸስተር ዩናይትድ መካከል ግንኙነት ከተደረገ በኋላ ዝውውሩ የመሳካት ድሉ ከፍተኛ እንደሆነ እንግዲህ ፋብሪዚዮ ሮማኖ ነው ያሳወቀው። በዩናይትድና በኩና መካከል የተደረጉት የመጀመሪያ ዙር ንግግሮችም በግል ጥቅማ ጥቅም ዙሪያ ከስምምነት ለመድረስ ያለመ እንደሆነ ታውቋል። ዩናይትዶች ኩኒያን ለማስፈረም እየተደረገ ያለውን ፉክክር የመሩ እንደሚገኙ እንግዲህ ክሪስ ዌለርና ና እንደዚሁ ፋብሪዚዮ ሮማኖም አረጋግጧል። ዩናይትዶች ች ቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ የሚሆኑ ከሆነ የክለቡ ሰዎች ኦሽሜን ና ኩንሀን ለማስፈረም ውጥን የያዙ መሆኑም ታውቋል። ካልሆነ ደግሞ ዴላፕና ኩና ሁሉንም ነገር የአውሮፓ ሊግ የሚወስን ይሆናል። ነገር ግን ኩንሀ ዋነኛ ኢላማቸው እንደሆነ ነው እንግዲህ የተገለጸ የሚገኘው ከሌሎች ተጫዋቾች በተለየ ሁኔታ በአሙሪም የሚወደደው ተጫዋች ማቲያስ ኩንሀ እንደሆነ ታውቋል። ይህ ተጫዋች እንግዲህ ብራዚላዊ እንደመሆኑ መጠን ከእድሜውም አንጻር ሀያ አምስት አመቱ ነው ዩ በፕሪምየር ሊግ ከመጫወቱም አንጻር በቀላሉ ዩናይትድን ይላመደዋል ተብሎ ነው የሚጠበቀው። ታክቲካሊም ጥሩ የሚባል ተጫዋች ነው ማለት ይቻላል። ፍጥነቱም የሚገርም ነው እና ይህ ተጫዋች ወደ ዩናይትድ የማምራት እድሉ በእጅጉኑ እንደሰፋ ነው። የመጀመሪያው ፍራም ይሆናል ተብሎ ነው በማንቸስተር ዩናይትድ ቤት የሚጠበቀው። ና ትላንት የሚወጡ መረጃዎች ይህንን ይመስላሉ። ቻናሉን እንግዲህ ሰብስክራይብ፣ ቪዲዮ ላይክ ማድረግ ፈጽሞ እንዳይዘንጋ መቼም ቢሆን ሁሌም ቢሆን አብዴት የሆኑ መረጃዎችን ወይም አዳዲስ መረጃዎችን ወደ እናንተ ማድረሴን እቀጥላለሁ። እናንተ ይህንን ቪዲዮ ላይክ በማድረግ አበረታቱ አበረታቱኝላለሁ። በአዲስ ቪዲዮ እስክንግራኝ ድረስ መልካም ሁሉ ሰመኘው።